አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወደ እኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ደግሞ የመጣሁት እህቶች የመጣሁላችሁ ቪዲዮ ቅቤ እናንጠር እስኪ አብረን ማለት ነው። እንዴት ናችሁ እናንተ? ቪዲዮውን እስከ መጨረሻው መከታተል አትርሱ፣ ከዛም ላይክ፣ ሼር እንዲሁም ሰብስክራይብ አድርጎ ቪዲዮውን ከወደላችሁ እህቶቼ ተከታተሉ እስኪ ቪዲዮውን ወንድሞቼ በመሀል የኔን ድምጽ እያስገባሁላችሁ ነው። እዚህ ጋ እንደምታዩት ቅቤያችን መፍላት ጀምሯል ማለት ነው። እንግዲህ እያነጠርን ነው። እዚህ ጋ ቅመም፣ ኮሎሪማ ምናምን ቅመማ ቅመም ማለት ነው። የሚያስፈልገው ግብአት እያስገባን ነው ማለት ነው። እንግዲህ በነገራችን ላይ ሽታው በጣም ቆንጆ ነው ማለት ነው። በጣም ነው የቅቤው ሽታ ልንገራችሁ በጣም አሪፍ ነው። እና ቅመማ ቅመም እየጨመር ነው። እዚህ ጋር በደምብ እሳት እናስመተዋለን። ከዛ ንትር ይላል ማለት ነው በቃ። ሽታው ወይም ብዬ ልንገራችሁ። እዚህ ጋር እርድ ነው የምንጨምረው ለእንትኑ፣ ለከለሩ አሪፍ ከለር እንድሰጠው ማለት ነው። እና በጣም ቆንጆ ቅቤ ነበረ። ያው በነገራችን ላይ ቅቤ አነጣጠር ብዙ አይነት ነው በየቤቱ ማለት ለገንፎ እና ለክትፎ የሚሆን ለብቻ ከዛ ደግሞ ለወጥ የሚሆን ለብቻ ማለት ነው። ሽንኩርት የገባበት አሁን ለገንፎ እና ለክትፎ አይሆንም ይባላል። እንግዲህ ጉራጌ በዚህ በኩል ጉራጌ ጀግና ናቸው፣ እንትን ማለት ነው። ክትፎ እና ለወጥ ደግሞ እንደዚህ ማለት ነው። ግን እኛ ገንፎን በልተንበታል። ለብቻ ቀንሰን ሁለት አይነት አድርገን አላነጠርንም። አንድ አይነትን ያነጠር ነው ግን ገንፎን በላንበት ያው ምንም ሽንኩርት ሲጨመር የሽንኩርቱ ቃና እንዳይወጣ ነው ለገንፎ አይሆንም የሚባለው ብዙ ጊዜ። ግን እንግዲህ እኛ በልተንበታል። በጣም ቆንጆ ነው፣ የሆነ ወደንዋል ማለት ነው። እናንተም እስኪ በኮሜንት አሳውቁን ማለት ነው እንዴት እንደምታነጥሩ እና ይሄው እንትን አለ። በደንብ ብዛት ሲመታው ከለሩ ራሱ ተቀየረ ማለት ነው ከዛ አውጥተንው እርግት ብሎ ምናምን ነገር ምናምን፣ ይሄ ከለሩ እንደዚህ ነው የሚሆነው፣ ቅዝቅዝ ካለ በኋላ ማለት ነው። የምር ሽታው በቃ በጣም በጣም አሪፍ ነው። ከዛ ደግሞ ይህን እንትን ሸኖ ለጋ ማንኪያ ሹካ የሚባለው ቅቤ ስለሆነ፣ የአትክልት ቅቤ ስለሆነ እንትን ነው ያን ያክል ብዙም እንደ እንደ እንደ ኢትዮጵያ እንደ ነጩ ቅቤ እንትን ሙያ ብዙም አይጠይቅም በቃ ትንሽ ቅመም ጨምራችሁበት አይደል እሳት መታው በቃ አሪፍ ነው የሚሆነው ጣዕሙ በጣም አሪፍ ቆንጆ ነው የሚሆነው እና እንደምታዩት ስጋ እንትን እያልን ነው እያጠለልን ነው ከለሩ አያምርም ግን በጣም ነው ከለሩ የሚያምረው ሽታው ደግሞ እንቤ ንገራችሁ እና ሙያ እንደ ቤት ነው ብዙ አይነት አነጣጠር ነው ያለው እና እኛ እንግዲህ ያገኘነውን ቅመም ነው። ለምሳሌ እንትን አላገኘንም። ምን ትሆኛላችሁ፣ ዝቃቅቤ ዝቃቅቤ እርጥቡን ወይም ደረቁን አላገኘንም ማለት ነው። ባገኘነው ቅመም ነው እንግዲህ ያነጠርነው። ግን ቢሆንም በጣም ቆንጆ ነው የሆነው ማለት ነው። እና ወዶች እዚህ ጋ ደግሞ እንግዲህ ቅቤውን ጨርሰን ወደ ገንፎ ነው ማለት ነው። ገንፎ እያገነፋን ነው እንግዲህ ገንፎ ስልት ነው የሚጠይቀው። ስልት እና ጉልበት ይጠይቃል ማለት ነው። እያሸ እያገነፋን ነው። እና ውዶቼ ገንፏችን ይሄን መስሏል። እንግዲህ ባነጠርን ቅቤ በላን። በጣም በጣም ነው የሚጥመው። ቪዲዮን እንደምትወዱት ተስፋ አድርጋለሁ። ውዶቼ ቪዲዮን ከወደዳችሁ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።